በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወረሃ ሚያዝያ ስምንት አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ሚያዝያ ስምንት በዚህ ዕለት የከበሩ ሦስት ሴቶች በሰማዕትነት አረፉ። እሊህም ስማቸው አጋቢስ፣ ኤራኒና ሱስንያ ነው። ከተሰሎንቄ ሀገርም የክብር ባለቤት ጌታችን ኢየሱስ ክርስቶስን የሚያመልኩ ናቸው። ወላጆቻቸው እግዚአብሔርን የሚፈሩ ነበሩ። እሊህም ደናግል በድንግልና በንጽሕና መኖርን ወደው በአንድ ምክር ተስማሙ። ጽኑ በሆነ ገድልም ተጠመዱ። ይልቁንም ያለማቋረጥ ተግተው ይጸልዩና ይጾሙ ነበር። ወደ ገዳምም ተመልሰው ከመነኮሳቱ ጋራ ያገለግላሉ። ከሀዲ መክስምያኖስ በነገሰ ጊዜ የጣዖታትን አምልኮ አቁሞ የንጹሖችን ደም አፈሰሰ። እሊህም ደናግል ባዩ ጊዜ ፈርተው ወደ ተራራ ሸሹ፣ በዚያም በዋሻ ውስጥ ተሸሸጉ። በጾምና በጸሎት በመጸመድ ሳይወጡ በዋሻ ውስጥ ኖሩ። አንዲት የክርስቲያን ወገን አሮጊት በየሰባት ቀን ትጎበኛቸውም ነበር፣ የሚያሻቸውንም ትሰጣቸዋለች፣ የእጅ ሥራቸውንም ትሸጥላቸዋለች እና ከእነርሱ የሚተርፈውን ትመጸውታለች። አንድ ሰውም ከከተማ ወጥታ ወደ ተራራ ሁል ጊዜ ስትሄድ አያት፣ ሳታየው ተሰውራ በሩቅ ተከተላት። ወደ ዋሻውም እስከምትገባ ተመለከተ፣ ከዚያም እስከምትወጣም ተሰውሮ ቆየ፣ በዚያ ቦታ ብዙ ገንዘብ ያላት መስሎታልና። ያቺ አሮጊትም ከዋሻ በራቀች ጊዜ ያ ሰው ገባ፣ ለክብር ባለቤት ሙሽሮቹ የሆኑ የከበሩ አዕናቊ ደናግልን ቁመው ሲጸልዩ አገኛቸው ተሰሎንቄ ከተማ እስኪያደርሳቸውም አሥሮ ጐተታቸው። መኰንኑም ሃይማኖታቸውን በጠየቃቸው ጊዜ ስለ እርሳቸው የተሰቀለ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች እንደሆኑ በፊቱ አመኑ። መኰንኑም ተቆጥቶ ይገርፋቸው ዘንድ አዘዘ። የሚያሰቃይ ጽኑ ግርፋትም ገረፏቸው ባልታዘዙና ወደ ክህደቱ ባልገቡ ጊዜ ወደ እሳት እንዲጨምሯቸው አዘዘ። በእሳትም ውስጥ በጣሏቸው ጊዜ ነፍሳቸውን አሳለፉ፣ በመንግሥተ ሰማያትም የሕይወትን አክሊል ተቀዳጁ። በረከታቸውም ከእኛ ጋራ ለዘላለሙ ትኑር አሜን። በዚ በዚችም ቀን መቶ ሃምሳ ሰዎች በፋሪስ ንጉሥ እጅ በአንዲት ቀን በሰማዕትነት አረፉ። እርሱም ለሀገሩ ቅርብ የሆነ የክርስቲያንን ሀገር ከከበበና ብዙ የሰው ምርኮ ማርኮ ወደ አገር ወሰዳቸው። ፀሐይን፣ ጨረቃና ከዋክብትንም ያመልኩ ዘንድ አስገደዳቸው። አይሆንም ባሉትም ጊዜ ራሶቻቸውን በሰይፍ ይቆርጧቸው ዘንድ አዘዘ። ራሶቻቸውንም ቆረጧቸው። በመንግሥተ ሰማያትም የሕይወትን አክሊል ተቀበሉ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። በዚችም ዕለት የከበረ ሊቀ ጳጳሳት ጢሞቴዎስ መታሰቢያ ነው። በረከቱ ከኛ ጋራ ለዘላለሙ ለዘላለም ትኑር። ሚያዝያ ስምንት 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱሳት ደናግል አጋሊዝ፣ ኤራኒና ሱስንያ መቶ ሃምሳ ቅዱሳን ሰማዕታት ፋሪስ፣ ኢራን ውስጥ የተሰየፉ አባ ጢሞቴዎስ ሊቀ ጳጳሳት፣ ወራይ በዓላት ቅዱስ ሙሴ ሊቀ ነቢያት፣ ክሩቤል፣ አርባዕቱ እንስሳ፣ አባቢሶይ ወይ ብሾይ አቡነ ክሮስ፣ አባ ሳሙኤል ዘደብረ ቀለሞን፣ ቅዱስ ማቲያስ ሐዋርያ ከአስራ ሁለቱ ሐዋርያት። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራቅ ወይስ ራቆትነት ወይስ ፍራት ወይስ ሰይፍ ነው? ስለ አንተ ቀኑን ሁሉ እንገደላለን፣ እንደምታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሮሜ 8 35 እስከ 38። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የደሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጓን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኮ ይህን መጽሐፍ ወረቀት አዘጋጅተው ተው ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመው ቃለንባቡን በእርጋታ በርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የምታስምር የጌታ እናተው በማርያም ጸሎት ኢየሱስ ክርስቶስ ነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።